ሰዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ደም ወሳጅ ቧንቧዎችን ወይም ደግሞ አርተሪን በተፈጥሮ ለመክፈትና ለማጽዳት የሚረዱ የልብንና የአእምሮ ጤናን የሚደግፉ መመገብ ያለባችሁን ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። አሳውቁላለሁኝ ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የደም ወሳጅ ቧንቧ መዘጋት በርካታ አደጋዎችን ያስከትላል። የደም ወሳጅ ቧንቧዎች በፕላክ ማለትም በስብ በኮሌስትሮል እናም በካልሲየም ክምችት ሲታገዱ ወደ አስፈላጊ የአካል ክፍሎቻችን የሚሄደው የደም ፍሰት ይቀንሳል። ይህም ወደ ከባድ የጤና ችግሮች ያመራል። እነዚህም የልብ ድካም ወይም ደግሞ ሃርት አታክ ይከሰታል። ወደ ልብ የሚሄደው የደም ፍሰት ሲታገድ የሚከሰት ነው። ስትሮክ ይከሰታል። ይህ ወደ አእምሮ የሚሄዱ ቧንቧዎች ታግደው ኦክሲጅን ሲቋረጥ ይከሰታል። ከፍተኛ የደም ግፊት ወይም ደግሞ ሃይ ብለድ ፕሬሸር ይከሰታል። ልብ በጠበቡ ቧንቧዎች ደምን ለመግፋት ሲደክም የሚፈጠር ነው። የደረት ህመም ወይም ደግሞ አንጃይና ይከሰታል። ወደ ልብ ጡንቻ በሚሄደው የደም ፍሰት መቀነስ ምክንያት ይከሰታል። የዳርቻ ደም ቧንቧ በሽታ ወይም ደግሞ ፐሪፈራል አርተሪ ዲዚዝ የምንለው ይከሰታል። ወደ እግሮችና እግር የሚሄደው የደም ዝውውር መጥፎ በመሆኑ አማካኝነት የሚከሰት ነው። እንዲሁም የአካል ክፍሎች መጎዳት ወይም ደግሞ ኦርጋን ዳሜጅ የምንለው ይከሰታል። በቂ ኦክሲጅንና ንጥረ ነገር ባለማግኘት የአካል ክፍሎቻችን መስራት ያቆማሉ ማለት ነው። ስለዚህ ከባድ ችግር ነው። የደም ወሳጅ ቧንቧ መዘጋት ዋናው ምክንያቶች ደግሞ ጤናማ ያልሆነ ምግብን የምትመገቡ ከሆነ በስብ በስኳርና በፋብሪካ በተዘጋጁ ምግቦች ላይ ካተኮራችሁ ይከሰታል። ማጨስና አልኮል መጠጣት፣ የአካል ብቃት እንቅስቃሴ ማነስ ወይም ደግሞ አለማድረግ፣ ከፍተኛ ኮሌስትሮልና የትራይግሊሰራይድ መጠን፣ ከፍተኛ የደም ግፊት፣ ከመጠን ያለፈ ውፍረትና የስኳር በሽታ ካለባችሁ እና ለረጅም ጊዜ የሚቆይ ጭንቀት ከገጠማችሁ ይህ ይከሰታል በአጭሩ የታገዱ ደም ወሳጅ ቧንቧዎች ወደ ልብና አእምሮ የሚሄደውን የኦክስጅን ፍሰትን ይቀንሳሉ ይህም ወደ ልብ ድካም ስትሮክና ከባድ የደም ዝውውር ችግሮች ያመራል ማለት ነው በአጭሩ ለፈጣን ሞት ይዳርጋል ጤናማ አመጋገብ የአካል ብቃት እንቅስቃሴና ጭንቀትን መቆጣጠር ታዲያ ይህንን መከላከል ይችላል ታዲያ ልብንና አዕምሮን የሚደግፉ ቧንቧዎችን ለመክፈት የሚረዱ ዋናና ምግቦችንና ጥቅሞቻቸውን እነግራችኋለሁ። እነዚህ ምግቦች ደም ወሳጅ ቧንቧዎችን በአንድ ሌሊት በአካል ባያጸዱም ነገር ግን የፕላክ ክምችቶችን ይከላከላሉ። ማለትም የስብ የኮሌስትሮል፣ እና የካልሲየም ክምችቶችን ይከላከላሉ። ኢንፍላሜሽን ወይም ደግሞ ብግነትን ይቀንሳሉ። የደም ፍሰትን ያሻሽላሉ እንዲሁም ጤናማ የኮሌስትሮል መጠንን ይደግፋሉ። ይህም ቧንቧዎችን ተለዋዋጭና ንጹህ እንዲሆኑ ይረዳል ማለት ነው። ስለዚህ እነዚህን ምግቦችን ልንገራችሁ። አንደኛ ነጭ ሽንኩርት ነው። ነጭ ሽንኩርት አሊሲን የተባለ የሰልፈር ውህድን ይዟል። ይህም መጥፎ ኮሌስትሮልን ኤልዲኤልን በመቀነስ የፕላክ ክምችት በቧንቧ ግድግዳ ላይ እንዳይፈጠር ይከላከላል። የደም ዝውውርን ያሻሽላል እና የደም ግፊትን ይቀንሳል። ቧንቧዎች እንዳይጠነክሩ ወይም ደግሞ አትሮስከሎሮሲስ እንዳይከሰት ይከላከላል። ወደ ልብና አእምሮ የሚሄደውን የኦክስጅን አቅርቦትን ያሳድጋል። ሁለተኛ ስባማ አሳዎች ናቸው እንደ ሳልመን፣ ማካሬል፣ ሰርዲን እናም ቱና እነዚህ በኦሜጋ ስሪ ፋቲ አሲድ በኢፒኤ እና ዲኤችኤ የበለጸጉ ናቸው። እነዚህም ትራይግሊሰራይድ፣ ኢንፍላሜሽን እና የፕላክ ምችት እንዲቀንስ ያደርጋሉ። ጥቅሞቹም ከጊዜ በኋላ የደም ቧንቧ መዘጋትን በተፈጥሮ ያጸዳል፣ የልብ ምትን ያሻሽላል፣ እና የደም መርጋትም እንዳይፈጠር ይከላከላል። የአእምሮ ጤናን፣ ትኩረትን እና ትውስታንም ያሳድጋል። ሶስተኛ የወይራ ዘይት ነው። ኤክስትራቨርጂን ኦሊቭ ኦይል የወይራ ዘይት ኢንፍላሜሽን እና የኤልዲኤል ኮሌስትሮል ኦክሲዴሽንን የሚቀንሱ ሞኖ አንሳቹሬትድ ስብ እና ፖሊፊኖሎችን ይዟል። ጥቅሞቹም ቧንቧዎችን ተለዋዋጭና ጠንካራ ያደርጋል። የስትሮክና የልብ በሽታ አደጋንም ይቀንሳል። የአእምሮን ስራ ያጎለብታልና የነርቭ ሴሎችንም ይከላከላል። አራተኛ የቤሪ ፍሬዎች ናቸው እንደ ብሉቤሪ እንጆሪ እና ራስቤሪ የምንላቸው እነዚህ በአንቲኦክሲዳንቶች እና በአንቶሲያኒን የበለጸጉ ናቸው። ይህም በደም ስሮች ውስጥ ያለውን ኦክሲድቲቭ ስትረስና ኢንፍላሜሽንን ይቀንሳል። ጥቅሞቹም ቧንቧዎችን ከጉዳት ይከላከላሉ። የደም ግፊትና የደም ዝውውርን ያሻሽላል። ትውስታንና የማሰብ ችሎታንም ያሳድጋል። አምስተኛ ቅጠላማ አትክልቶች ናቸው እንደ ስፒናች ጎመን እና ቆስጣ እነዚህ ቅጠላማ አትክልቶች ወደ ናይትሪክ ኦክሳይድ በሚቀየር ናይትሬትስ የተሞሉ ናቸው። ናይትሪክ ኦክሳይድ ደግሞ የደም ስሮችን የሚያሰፋ ውህድ ነው። የደም ግፊትን ይቀንሳል፣ ወደ አእምሮ እና ልብ የሚሄደውን የኦክስጂን ፍሰትን ያሻሽላል እና ቧንቧዎች እንዳይደነድኑም ይከላከላል። ስድስተኛ አቮካዶ ነው። አቮካዶ በጤናማ ስብ፣ በፖታሲየም እና በአንቲኦክሲዳንት የበለጸገ ነው። እነዚህም ኤልዲኤልን ዝቅ አድርገው ጥሩ ኮሌስትሮልን ኤችዲኤልን ይጨምራሉ። የፕላክ ምችትን ይቀንሳል። ቧንቧዎችን የመለጠጥ ችሎታ እንዲኖራቸው ያደርጋል። የአእምሮ ሴሎችን ይደግፋልና ትውስታንም ያሳድጋል። ሰባተኛ ለውዝ ነው። እንደ ዋልነትና አልመንድ ለውዝ ኦሜጋ 3 ፋይበር፣ ቫይታሚን ኢ እና ማግኒዥየምን ይዘዋል። እነዚህም ኮሌስትሮል እና ኢንፍላሜሽንን ይቀንሳሉ። ቧንቧዎችን ንጹህና ተለዋዋጭ ያደርጋል። የደም ዝውውርንም ያሻሽላል። የማሰብ ችሎታንና ትኩረትንም ያሳድጋል። ስምንተኛ እርድ ነው። በእርድ ውስጥ ያለው ንቁ ውህድ ኩርኩሚን የደም ቧንቧ መጎዳትን ይከላከላል። ኃይለኛ አንቲኢንፍላማቶሪ ነው። የኮሌስትሮል ክምችቶችን ይቀንሳል። የደም ስር ሽፋን ኢንዶቴሌምን ይከላከላል። የአእምሮ ኦክሲዴሽንን ያሳድጋልና ትውስታ እንዳይቀንስም ይከላከላል። ዘጠነኛ የሎሚ ፍሬዎች የሲትረስ ፍራፍሬዎች ናቸው፣ እንደ ሎሚ ብርቱካንና ግሬፕ ፍሩት የምንላቸው እነዚህ በቫይታሚን ሲ እና በፍላቮኖይድ የበለጸጉ ናቸው። እነዚህም ቧንቧዎችን ያጠነከራሉ እና ኦክሲዴሽን መጎዳትን ይከላከላሉ። የኮሌስትሮል ክምችትን ይቀንሳሉ። የደም ወሳጅ ቧንቧዎችን የመለጠጥ ችሎታንም ያሻሽላሉ። ወደ አእምሮና ልብ ጤናማ የደም ፍሰትንም ይደግፋሉ። አስረኛ አረንጓዴ ሻይ ነው። አረንጓዴ ሻይ ኤልዲኤል ኮሌስትሮልን የሚቀንሱ እና የደም ቧንቧዎችን ስራ የሚያሻሽሉ ካቴክን የተባሉ አንቲኦክሲዳንቶችን ይዟል። የደም ወሳጅ ቧንቧዎች እንዳይታገዱም ይከላከላል። የልብ ጤናንና ሜታቦሊዝምንም ያበረታታል ንቃተ ህሊናን እና የማሰብ ችሎታንም ያሳድጋል። አስራ አንደኛ ኦትስ ነው። ኦትስ በቤታ ግሉካን የበለጸገ ነው። ይህም በደም ውስጥ ያለውን ኮሌስትሮል የሚያስወግድ የሚሟሟ ፋይበር ነው። የፕላክ ምችትን ይከላከላል። ቧንቧዎችን ንጹህና ለስላሳም ያደርጋል። ወደ አእምሮ የተረጋጋ የደም ፍሰትንም ይደግፋል። አስራ ሁለተኛ ሮማን ነው። ሮማን አንቲኢንፍላማቶሪ እና የናይትሪክ ኦክሳይድ ምርትን የሚያበረታቱ ፑኒካላጂን እና ፖሊፊኖልስ የተባሉ አንቲኦክሲዳንቶችን ይዟል። ፕላክን ይቀንሳል እና የደም ፍሰትን ያሻሽላል። የአእምሮ ሴሎችንም ከኦክሲድቲቭ ጉዳት ይከላከላል። የደም ግፊትንም በተፈጥሮ ይቀንሳል። አስራ ሦስተኛ ጥቁር ቸኮሌት ነው። ሰባ ፐርሰንት ወይም ደግሞ ከዚያ በላይ የካካዎ ይዘት ያለው ጥቁር ቸኮሌት በፍላቮኖይድ የበለጸገ ነው። ይህም የደም ዝውውርን ያሻሽላል እና የደም ስር ግድግዳዎችን ከጉዳት ይከላከላል። ለደም ቧንቧዎች መዝናናት ናይትሪክ ኦክሳይድን ይጨምራል። ስሜትን እናም የማሰብ ችሎታንም ያሳድጋል። የልብ ምትን ይደግፋል እና ጭንቀትንም ይቀንሳል። ዐሥራ አራተኛ ቀይስር ነው። ቀይስር ወደ ናይትሪክ ኦክሳይድ በሚቀየር የአመጋገብ ናይትሬትስ የበለጸገ ነው። ይህም ቧንቧዎችን ያሰፋልና የኦክስጅን አቅርቦትን ያሻሽላል። ቀይ ስር የደም ግፊትን ይቀንሳል። ጥንካሬንና የአእምሮ ንቃተ ህሊናንም ይጨምራል። በመላው ሰውነት ውስጥ የደም ዝውውርንም ያሻሽላል። አስራ አምስተኛ ቲማቲም ነው። ቲማቲም ኤልዲኤል ኮሌስትሮልን የሚቀንስና የደም ቧንቧ ኢንፍላሜሽን ወይም ደግሞ ብግነትን የሚቀንስ ላይኮፔን የተባለ አንቲኦክሲዳንትን ይዟል። የፕላክ ክምችት እንዳይፈጠር ይከላከላል። የልብ ጡንቻን ጥንካሬም ያሻሽላል። ወደ አእምሮ የሚሄደውን የደም ፍሰትንም ያሳድጋል። ለደም ወሳጅ ቧንቧ እና ለአእምሮ ጤና ደግሞ ሌሎች ማድረግ ያለባችሁ ነገሮች፣ ብዙ ውሃን ጠጡ። እርጥበት የደም ጥግግትን ይቀንሳል። የደም ቧንቧዎችን የሚጎዱ የተዘጋጁ ምግቦችን፣ ትራንስፋትንና ከመጠን ያለፈ ስኳርን ደግሞ አስወግዱ። የደም ዝውውርን ለማሻሻል ደግሞ በየጊዜው የአካል ብቃት እንቅስቃሴን አድርጉ። የደም ግፊትና ኢንፍላሜሽንን ለመቀነስ ጭንቀትን ተቆጣጠሩ እና በቂ እንቅልፍን ተኙ። በአጠቃላይ እንደ ነጭ ሽንኩርት፣ የወይራ ዘይት፣ ስባማ አሳዎች፣ የቤሪ ፍራፍሬዎች፣ ቅጠላማ አትክልቶች፣ ለውዝና ሮማን ያሉ ምግቦች ደም ወሳጅ ቧንቧዎችን ለመክፈትና ለመጠበቅ እንዲሁም የልብ ስራንና የአእምሮ አፈጻጽምን ለማሻሻል ይረዳሉ ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። አሳውቁላለሁኝ ከዚህ ቪዲዮ ጋር በተያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው